እኔ አሁን ባለሁበት የስራ መስክ አማካሪ ሊሆነኝ የሚችል ሮቦት ቢኖር የመጀመሪያው የኢትዮጵያ ስብራት ምንድን ነው? ችግር ምንድን ነው? ምን ሊፈታሊ ነው ማስበው የሚለው ጉዳይ ቀድሞ ይመጣል። በኛ ሁኔታ አሁን ቀዳሚው ፈተና ብዬ የማስበው የጋራ ህልም፣ የጋራ ትርክት መፍጠር ነው። እንደ ህዝብ አንድ የሆነ ፍላጎት ህልም ኖሮን ለዚያ ህልም ሳንበታተን ተደምረን የምንሰራበትን ነገር መፍጠር ነው። ጠላቶቻችን ዋና አላማቸው መከፋፈል ነው። በሃይማኖት በዘር በሆነ በሆነ መልኩ የኢትዮጵያን ህዝብ መከፋፈል የየለት ስራቸው ይህንን ይሄንን እያጠና እያከሸፈ ለጋራ ህልም ለጋራ ትርክት ለጋራ ፍላጎት ኢትዮጵያውያን እንዲቆሙ የሚያደርግ ሮቦትስ ቢኖረኝ በጣም መርጣለሁ። ምክንያቱም ሰዎች በሆነ ጊዜ ይሰሩታል፣ በሆነ ጊዜ ግን ይደክማሉ። ቀን ቀን ይሰራሉ፣ ማታ ማታ ይተኛሉ። ሮቦት ቀንም ማታም ስለማይተኛ ከየትም ዓለም የሚነሳን ሳስ የሚነሳን አጀንዳ ፍሬሚንግ እየተከታተለ ሊያፈርስ የሚያስችል ብቃት ስላለው ኢትዮጵያንም ቢያነቃ ህልማችንን ቢሰበስብ፣ ፍላጎታችንን ቢሰበስብ፣ ከሁሉ በላይ ግን ኢትዮጵያ ለመበልፀግ ትችላለች፣ ይቻላል፣ ኢትዮጵያ ውስጥ ብልጽግና የሚጨበጥ ነገር ነው፣ የማይቻል ነገር አይደለም፣ የሚለውን እምነት በትውልድ ውስጥ የሚከት ቢሆን በእጅጉ ደስ ይለኛል። በየቀኑ ያለብን ፈተና እንችላለን፣ እንበርታ፣ እንስራ የሚለውን እሳቤ በወጣቶች አእምሮስ ማስቀመጥ ስለሆነ ይሄን የሚፈጽምልኝ ሮቦት ልታመጣልኝ ከቻልክ፣ ሙሉ ወይም ጥበብ ማናህሎሽ ሚኒስትር ኦፍ ዘ ፊውቸር ልለው እችላለሁ። እንግዲህ ፈጥነህ ካመጣህልኝ ካላመጣህልኝ ግን አንድ ሮቦት ብቻ ስለማይሆን በርከት ያሉ ሮቦቶች አገልጋይ እንጂ ተሿሚ ስለማይሆኑ እንግዲህ ጊዜው ለሚሰጠው ስምም ወሳኝ ይመስለኛል። በተለይ በተለይ ግን ንቅል ምሁራን ሀገሪቱን፣ ሕዝቦቿን፣ ባህሏን ከጫፍ ጫፍ በቅጡ የማያውቁ ንቅል ምሁራን ችግር በመተንተን የሌሎችን ፍላጎትና እውቀት በማሰራጨት የእኛን አንድነት የሚያዳክሙበትን መንገድ የሚከላከል ማሽን ዛሬ ቢኖር ነገ እንደሚሾመው እርግጠኛ ነኝ።